የስልጥኤ ሕዝብ ራሱን በራሱ የማስተዳደር ጥያቄ ህገ መንግስታዊ ምላሽ ያገኝበት 24ተኛ ዓመት ከትላንትና ጀምሮ በተለያዩ ዝግጅቶች በወራቢ ከተማ ሲከበር ቆይቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የዕለቱ የክብር እንግዳ ሆነው ተገኝተዋል፣ ንግግርም አድርገዋል። ኢትዮጵያ በልዩ ልዩ ማንነቶች ያጌጠች ሀገር መሆኗን ያነሱት ዶክተር እንዳሻው ጣሰው ብዝሃነትን ማክበርና ሚዛናዊ ሕሳቤ ማጠናከር ሀገራዊ አንድነትን ለመገንባት እንደሚያግዙ ተናግረዋል። እነዚህንና መሰል ብዝሃነት የማክበርና የማስተናገድ ሚዛናዊነት እሳቤን ማጠናከር ህብረብሔራዊ ብሔራዊ እህትና ወንድማማችነትን መሰረት ያደረገ የሀገራዊ አንድነት እንዲጠናከር ያግዛል። በጋራ እሴቶች ላይ የተመሰረተ የአስተሳሳሪ አገራዊ ገዢ ትርክት እንዲገነባ ያስችላል። ህገ መንግስቱን መሰረት አድርጎ ለስልጠ የህዝብ ምላሽ የተሰጠው ራስን በራሴ ማስተዳደር ጥያቄ ጠንካራ ፌዴራላዊ ኢትዮጵያን በመገንባቱ ሂደት የራሱን አስተዋጽኦ ማበረከቱን ዶክተር እንደሻው ገልጸዋል። ራስን በራሴ ማስተዳደር ህገ መንግስታዊ ማዕቀፍ ምላሽ ያገኙ የስልጤ ብሔረሰብ ማንነት ጥያቄ ማንነትና የኢትዮጵያ አንድነት ሚዛናቸውን ጠብቀው ጠንካራ ህብረ ፌዴራላዊ ኢትዮጵያን በመገንባቱ ሂደት የራሱን አበርክቶ አልዋን ማለት ይቻላል። የስልጤን ህዝብ ራስን በራስ ለማስተዳደር የተደረገው ሰላማዊ ህዝበ ውሳኔ በሌሎች ጉዳዮችም ሰላማዊ በሆነ መንገድና በውይይት ችግሮችን የመፍታት ልምድ እንዲጎለበት በወቅቱ መንገድ መጥረጉን ርዕሰ መስተዳድሩ አንስተዋል። የስልጤ ማንነትን ጥያቄ ለመመለስ በተካሄደው የህዝበ ውሳኔ ሂደት በሌሎች ተያያዥ እንቅስቃሴዎች ላይ በወቅቱ የታየው ሰላማዊ የሰለጠነ እንቅስቃሴ በውይይትና በንግግር ችግሮችን የመፍታት ልምድ እንዲጎረበት አስተዋጽኦ አበርክተዋል ስልጤ በዞን ከተዋቀረ በኋላ የተጓዘበት መንገድ ከአጎራባች ህዝቦች ጋር በወንድማማችነት ና በእህትማማችነት መንፈስ ጸንቶ የተራመደ መሆኑን ያነሱት ዶክተር እንደሻውም የህዝቡን የልማት ተጠቃሚነት ለማረጋገጥ የተገኘውን እድል የዞኑ አስተዳደር ተጠቅሞበታል ሲሉም ተናግረዋል ህዝቡን ማህበራዊ ኢኮኖሚያዊ መሰረት ልማት ጥያቄዎችን ለመመለስ የተገኘው እድል አመራሩ ህብረተሰቡን ማግባቡ ተጠቅሞበታል ማለት ይቻላል። ኢትዮጵያ የጀመረችው የለውጥ ጉዞ ፈጣንና ቀልጣፋ እንዲሆን ዘላቂ ሰላምን መገንባትና የህዝቡን ተሳትፎ ማጠናከር እንደሚያስፈልግም ዶክተር እንደሻው በንግግራቸው አንስተዋል። ሀገራችን የጀመረችው የለውጥ ጉዞ ፈጣን ቀጣይና ዘላቂ እንዲሆን ዘላቂ ሰላምን፣ የነቃ ህብረተሰብ ተሳትፎን በመደመር ንሳሜ መንፈስ የሚመራ አብሮነትን የየአካባቢውን ጸጋ ቅሞች አሳስሮ በአዲስ እይታ አዳዲስ ውጤቶችን ለማስመዝገብ መትጋት ይጠበቃል። በጋራ እውነቶችና እሴቶች ላይ የተመሠረተ ጠንካራ ሀገር ለመገንባት ልዩነቶችን ብቻ የሚያቀነቅኑ ነጠላ ትርክቶችን መታገልና ማረም ያስፈልጋል ሲሉም ርዕሰ መስተዳድሩ አሳስበዋል። ልዩነቶችን ብቻ የሚያቀነቅኑ ነጠላ ፍላጎት የወለዳቸው ነጠላ ትርክቶችን በመታገል በማረም በጋራ እውነቶችና በጋራ እሴቶች ላይ የተመሠረተ አስተሳሳሪ አገራዊ ገዥ ትርክት ለመገንባት ጠንካራ ሀገር ግንባታ በጋራ መትጋት ያሻል።